እኔ እኮ ታውቆኝ ነበረ እንደዚህ ሲጠፉ የሆነ ነገር ይዘው ሊመጡ ነው፣ የሆነ ከባድ ነገር አለ ወይንም ሀይሚዬ ልታስጨንቅ ነው ወይንም ሸበሏ ሊያስጨንቅ ነው እያልኩኝ ከራሴ ጋር እንደ እብድ ሳወራ ነው ያልኩትኝ። በእርግጥ ውዶች እኔ ትንሽ ነው ያሰብኩትኝ፣ ምክንያቱም አንድ ነገር አናዱኛል እዛ ጋ የቡራና የሀይሚዬ ፎቶ መዘግዘጉ። ሰላም ሰላም፣ ውድ የተከበራችሁ የቻናል የተከታታይ፣ ሰላማችሁ ይብዛልኝ በያላችሁበት ይህ ሁል ጊዜም የምንናፍቃቸው እንዲሁም በስስት የምንጠብቃቸው እውነት ዛሬ ከስንት ናፍቆት በኋላ መጥተዋል ማለት ነው። ያው ናፍቀን ናፍቀን በናፍቆት አልቀን ምንድነው ይሄ እላቂ ሳሙና አክለን መጡልን ትላላችሁ። ለማንኛውም ግን ያው ዋናው መምጣታቸው ነው። ፕራንክ የሚሆን ምንም የሚሆን ውንም የሚሆን ያው መምጣታቸው ነው የሚፈልገው። እንኳን በተራ መጣችሁ ትላላችሁ። ዛሬ እንግዲህ ሀይሚዬን ፍጼና ብሩክ አጨናንቀዋታ። ነገር ግን የዚህ ምላሽ ምን ይሆን? ብሩክና ፍፄ ማለት ነው ሀይሚን ትችሏታላችሁ? አትችሏትም። አንድ እኮ ሀይሚ አስር እኮ ናት። የዚህ መልስ ግን ጠብቄ አይቼ እውነት ብሩክ መቼስ ይሄንን ፕራንክ የሰራው ያው መለኛው አጠገቢ የለም ብለን በእድ ብለካ እኮ ወሬውን አሳውን ገና ከአፎ እኮ ሳይጨርሰው ነው መለኛ ያባረረው ታስታ እውነት አጠገቡ ቢሆን ይህንን ፕራንክ በጭራሽ አይሰላም፣ በጭራሽ እውነት እውነት ልንናገር ነገር ግን ያው በሰላም ወደ አዲስ አበባ ገብተዋል። አዲስ አበባ ከሄዱ በኋላ ነው የሰሩት። እንኳን በሰላም ገባችሁ በቅድሚያ ማለት ነው። ነገር ግን ዛሬ በጫት ነው፣ በጫት ነው ጫት እየቃሙ ምናምን ነገር፣ ያው ፕራንክ ነው ውዶች። እንግዲህ የምር ደግሞ እንዳታደርጉት፣ የምር ብሩክ ጫት ይቅማል ምናምን ደግሞ ሱሰኛ ነው ብላችሁ ስሙን አጥፉት አሉ፣ እናንተን ስም ለማጥፋት ትሮጣላችሁ። ሀይሚን ለማጨለል የተደረገ ነገር ር ነው። ባካችሁ ተረጋጉ። ለማንኛውም ሀይሚዬ ዛሬ የተደገሰላትን ድግስ አታቅም። እሷ በቃ እሷም ያው ነይ መባሏንና መምጣቷን ነው ያየችው። ምን እንደደገሱላት አታቅም። ፍፄና ብሩኬ ሁለቱም በአንድ ላይ ተመካክረው ማለት ነው ጫታቸውን አዘጋጅተው የሻይ እቃ አዘጋጅተው ከሰላቸውን አዘጋጅተው ምናምን ነገር ልክ ቡና ነይ ጠጪ እንደሚባል ሰው ማለት ነው። ሀይሚዬ ነይ ቡና ጠጪ ቡና ፈልቷል የማለት ያክል ነው ያስመሰለባቸው። እንደዛ ነው ያስመሰለባቸው ትላላቸው። ለማንኛውም ሀይሚዬ ግን ወይኔ እንዴት እንደተጨናነቀ በጣም ተጨናነቀች። ተዉ አትቃሙ፣ ይሄ ጥሩ አይደለም፣ አያስፈልግም ምናምን ነገር አረባካችሁ ምናምን በቃ ያቅማን ያክል ለመነቻቸው ለመነቻቸው። ነገር ግን እነሱ እሺ ሊሉ አልቻሉም። ያው ትንሽን ብትጨናነቅ ቢያጨናንቋትም፣ በነገራችን ላይ ትንሽ አይባልም። ሁለት ሰው እዛ ጋ አድርጎ የማያቀውን ነገር እያደረግኩ ነው ብሎ ሲያሳይ እዛ ጋ የሺሻ ቃ ተዘጋጅተዋል። ጫታ አለ ምናምን ነገር። አይታ የማታውቀውን ነገር ሰደርጎ ስታይ ያስደነግጣታል። ደግሞ እነሱ እንደዛ አይነት ነገር አድርገው አያውቁም። እንደዚ አይነት ፕራንክ ለመጀመሪያ ጊዜ ነው ያደረጉት። ኦ አረ አስታወስኩኝ፣ ሀይምዬ ፕራንክ አድርገዋለች እንጂ ቡራን የሆነ ጊዜ እንደውም ማልያ ለብሳ ምናምን ቢጫ ማልያ ለብሳ አድርገዋለች ፕራንክ በጫት ያ መሆኑ ነው። ብድር በምድር እኮ መሆኑ ነው፣ ቢዘገይም አይቀርም፣ በቀል መሆኑ ነው ትላላች። ለማንኛውም ግን ሀይሚዬን ይናጽፉ አይትጨናነቅ፣ ያው ፕራንክ ነው። የአንቺ ደግሞ ይከብዳል፣ ከዚህ እጥፍ አድርገሽ ነው የምትበቀያቸው ሳይውል ሳያድር። ውዶች ዛሬ እንቅልፍ አይወስዳችም። ልጃችን ስታስብ ነው የምታድረው እንዴት አድርጌ ማጨለል አለብኝ እነዚህን። ሁለቱንም በአንድ ላይ ምናምን ነገር ደግሞ ዛሬ ሁለት ተባብሮ ነው ፍፄና ብሩኬ በአንድ ላይ ተባብሮ ነው። ነገ ምናልባት ፍጼ ደግሞ ለሀይሚ ሊተባበራት ይችላል። ምን ይታወቃል? የእነሱ ነገር ነገሩ። ሀይሚ ተባባሪ ያስፈልጋትም። ብቻዋን አስርናት ብያችኋለኝ። ተዘጋጁበት። ብሩኬና ሀይሚ፣ ብሩኬና ፍጼ የዛሬው የዘመንስ ውዶች ታየኝ ታየኝ፣ እንዴት እንደምታጨልላቸው እግዚአብሔርን። ነገ ነገ ነው፣ ሳይውል ሳያደር የምትበቀላቸው የመጨረሻ ነው። ያጨናንቋት፣ የምር ቃሚ ቡና ፍሊል ፍጽኮ ነው። ቡና ፍሊልን ቡና ፍሊልን አላለም። እን ቡና ቡና ልታፈላ ነበር የጠራችኋት ወይስ ጫት እንታቃቅማችሁ? ጫቱ እኮ ቀጠሉ እንዳለ አልቋል። የት ነው የጥለውት ነው ወይስ አፋቸው ከተውት ነው? እኔ እኮ ግራ የገባኝ እኮ እሱ ጋር ጥለውት ነው ወይስ ቅመውት ነው? በር ወይኔ! ዛሬ በነገራችን ላይ ለማንኛውም ትንሽ ፈታ አድርጋችሁኛል። ሀይምዬን ብትጨናንቅ ምንም ማድረግ አይቻልም። እንግዲህ ምንድን ነው የስራው ባህሪ ነው ትላላችሁ አደለ? እንግዲህ ብሩኬ ጠጉሩን ተቆርጦታል፣ ተው ሲባል ሰምቼ ነበረ። ብሩኬ ጠጉሩን ምንገው ነው የተቆረጥከው? ምንም የተቆረጠው ነገር የለም ውሸታሞች፣ ቆርጦ ቀጥሎች ዝም ብላችሁ አታውሩ። አፋችሁ እንዳመጣ ማለት ነው። የአንዳንድ ጥቃቅን ቻናል ገና ለሰብስክራይብ ብላችሁ ደግሞ ብሩኬ፣ ለምን ምን አቅብጦት ነው ጠጉሩን የሚቆረጠው? ውይ ጉድ! ይችማ ዛፍ ዛፍ ስር የተወለደ ሴትዮ ውሸቷ ደግሞ ካሜራ ደቀናረ ፌስቱ ፌስ መታ የምትዋሸው ለማንኛውም፣ ብሩኬ ደግሞ ጠጉርን ተቆርጠዋል ሲባል ሰምተህ እንዳትቆረጥ እንደዚህ ነው የሚያምርብህ። ትላላችሁ እውነት እውነቱን እናውራ ማለት ነው። ለማንኛውም ላይክ ሼር አድርጉ።